አድማች ተመልካቾች ጤና ይስጥልኝ፣ እንደምን ቆያችሁ? የሰዓቱን አበይት እና ምሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የመከላከያ የጦር መሪዎች በፋኖ ኃይሎች ተማረኩ። በጎጃም በተደረጉ ውጊያዎች የፋኖ ኃይሎች ድል ሲቀናቸው አገዛዙ ቁጥሩ የበዛ ሰራዊት ሲደመሰስበት፣ በምርኮም የሚነዳው ቁጥሩ ብዙ ነው ተብሏል። የፋኖ ኃይሎች ባደረጉት መብረቃዊ ጥቃት ድል ሲቀናጁ ባህር ባህር ዳር ስቴዲየም ትላንት በአስደማሚ ሁኔታ አውጪ ሆኗል። መከላከያና አድማ በታኝም በባህርዳር ስቴዲየም ያላሰቡት ገጥሟቸዋል። በዝርዝር እናስደምጣቸዋለን። በጎንደር በአምስት የተለያዩ ግንባሮች ውጊያም እየተደረገ ነው። የአገዛዙ ጥምር ጦር እንደ ጌሾም እየተወቀጠ ነው። በአራት ተሽከርካሪም ሲንቀሳቀስ የነበረም የአገዛዙ ጦርም ውርጅብኝ ወርዶበታል። በዝርዝር እንመለከተዋለን። በወሎ የወሎ ፋኖ ከተሞችንም እየተቆጣ ጠረ ነው። የብልጽግና ባለስልጣናት ህዝብን ለመሰብሰብ ፕሮፓጋንዳ ለመንዛት ሲዘጋጁ ፋኖ ከየት መጣ ሳይባል ቀጨም አድርጓቸዋል። በወሎ በተለያዩ ግንባሮች ውጊያውም ቀጥለዋል። በዝርዝር እንመለከተዋለን። በሌላ በኩል መንግስት ፋኖና ጀዋር በዶክተሮች ትግል ታከው ቤተ መንግስት ሊገቡ ነው ሲል ወነጀለም። የዜጎች ጥያቄ የማያሳስበው ይህ መንግስት የዶክተሮችን ጥያቄ ወደ ፖለቲካ አዙሮታል ጉዳዩን በዝርዝር እናስደምጣችኋለን። አምነስቲ ኢንተርናሽናል የፋሽስቱን ኦሆዴድ ብልጽግና ዘራትፊ ፕሮጀክት የሚቃወም ዘመቻ መጠርቷል። በሌላ በኩል በነ ክርስቲያን ታደለ ጉዳይም አዲስ መረጃ ተሰምተዋል፣ እንመለከተዋለን። ከውጭ እስራኤል የሐማስ ከፍተኛ አመራር ላይ እርምጃ መውሰዷንም ገልጻለች። በዝርዝር እንቃኘዋለን። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደ ለምን ቆያችሁ፣ ከላይ ባርሳ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ማሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብራችሁን ቆዩ። ቅዳሜ ወዳደረግነው ዘገባ አልፋለሁ። እስራኤል የሐማስ ከፍተኛ አመራር ላይ እርምጃ መውሰዷን ገለጸች። የእስራኤል ጦር በደቡባዊ ሊባኖስ አዲስ ጥቃት ማድረሱንና የጦር መሳሪያ በማዘዋወርና በእስራኤል ላይ በርካታ ጥቃቶችን እፈጽሟል ስትል የምትከሰውን ሀሌድ አህመድ አልአህመድ ላይም እርምጃ መውሰዷን እየተነገረም ይገኛል። በዚህ በናባቴ እንዲሁም ሮሚና በሚባሉ መንደሮች ላይ በሁለት አቅጣጫም ሀያ የሚደርሱ ጥቃቶችም ደረጋቸውን የገለጸው የእስራኤል ጦር የህዝቡላ ታጣቂዎች ይገኙበታል በተባለው ስፍራም ወሳኝና ኢላማውን የጠበቀም ጥቃት ማድረሱን አስታውቋል። በጥቃቱም በደቡባዊ ሊባኖስ ሲዶን በተባለ ቦታም ካሌድ አህመድ አልአህመድ የተባለው የሐማስ ስራ አስፈጻሚ መገደሉን የሊባኖስ ሚዲያዎችም ዘግበዋል። ካሌድ በምዕራብ ሊባኖስ ብርጌድ የሐማስ ከፍተኛ አመራር እንደነበር የገለጸው የእስራኤል ጦር እርምጃም እንደተወሰደበትም አረጋግጧል። የፍልስጤም ታጣቂ ቡድን ባወጣው መግለጫም ጀግናው ሰማዕታችንን እያዘንን ባለንበት በዚህ ወቅት ሁሉን ቻይ የሆነውን አምላክ ከዚህም ህዝባችንንም እንዲሁም ህዝባችንን በተቃውሞ መንገድ ለሚቀጥሉ ሁሉ በተቃውሞ መንገድ እንቀጥላለን ሲሉም ቃል እንገባለን በማለት አሳስበዋል። በኖቬምበር 27 በፈረንጆቹም የተደረገው የእርቅ ስምምነት ከሁለት ወራት በላይ የፈጀም ጦርነትን ጨምሮ ከሂዝቡላ ጋር ያለውን ጦርነት ለማስቆም ቢሞክርም ሂዝቡላ ከእስራኤል ድንበር 30 ኪሎ ሜትር ርቀት ላይ ከሚገኘው የሊባኖስ ሊታኒ ወንዝ በስተሰሜን ያለውን ተዋጊዎች ጠቅልሎ አለማስወጣቱን ተከትሎ እስራኤል በሊባኖስ ውስጥ መደበኛ ጥቃት መውሰዷንም ቀጥላለች። ባሳለፍነው ሳምንት የየመኑ ሁቲ በእስራኤል ላይ የፈጸመውን ጥቃት ተከትሎም እስራኤል እየወሰደች ያለችውን እርምጃ ቀጠናውን ውጥረት ውስጥ የሚከትነውም ተብሏል። ወደ ሀገር ቤት ጉዳዮች አልፋለሁ። አምነስቲ ኢንተርናሽናል የፋሽስቱን ኦህዴድ ብልጽግና ም ዘራት ፊ ፕሮጀክት የሚቃወም ዘመቻ ጠራ። አምነስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቅ ደብዳቤዎችን ለአገዛዙ ጠቅላይ ሚኒስትር ፋሽስቶም አብይ አህመድ የመላክ ዘመቻም ከአንድ ቀን በፊት መጀመሩን ይፋ አድርጓል። ድርጅቱ ለአብይ የሚላክ ደብዳቤዎችን በኮሪደር ልማቱ ሳቢያም በዜጎች ላይ ማንነት ተኮር በሆነ መልኩ የሚፈጸመውን የግዳጅ ማፈናቀል በፕሮጀክቱ የሰብአዊ መብት ተጽዕኖ ላይ ጥልቅ ግምገማ እስኪደረግና በኮሪደር ልማቱ ፕሮጀክት ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ የሚያስችሉ የመከላከል ስርዓቶች እስኪዘረጉም ፕሮጀክቱ እንዲቋረጥ የሚጠይቅ ደብዳቤም ለመጻፍ እየተሰናዳ ነው። ድርጅቱ ደብዳቤዎቹን የማፈናቀል ድርጊቶች ከአለም አቀፍ የሰብአዊ መብት ሕግጋት ጋር መጣጣማቸው እስኪረጋገጥ የ ርልማቱ ልማቱም እንዲቋረጥ እንዲሁም የዚህ ንቅለ ተከላም ፕሮጀክት ዋና መሪ ጠቅላይ ሚኒስትሩ በግዳጅ መፈናቀል ላይ አንድ ህግ እንዲያወጡም የሚጠይቅ ይዘት እንዲኖራቸው ጭምር አሳስቧል። ይህ በእንዲህ እንዳለ ወደ እነ ክርስቲያን ታደለ ጉዳይ ስናልፍ የፌዴራል ፖሊስ አክቲቪስት ስዩም ተሾመን ፍርድ ቤት ማቅረብ አልችልም ብለውም ምላሽ ሰጠም። በዛሬው ዕለት የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስቱን ስዩም ተሾመን ይዤ ለመቅረብ አልችልም አይደለም ሲል ተናግሯል። ኮሚሽኑ ግለሰቡን ለማቅረብ ብዙ ጥረት አድርጎም ሳይሳካለት እንደቀረም አስታውቋል። አክቲቪስቱ በህግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤት ላይ አሉታዊ ተጽዕኖም እየፈጠረ ነው በሚል አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለም ለከፍተኛ ፍርድ ቤት ማመልከታቸው ይታወሳል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው ለአራተኛ ጊዜም ትእዛዝ የጻፈ ቢሆንም ፖሊስ ግለሰቡ ማግኘት አልቻልኩም የሚል ምላሽ እስከ ዛሬም ሲሰጥ ሰንብተዋል። ተከሳሾች በበኩላቸው ፌዴራል ፖሊስ ይህንን ሆነ ብሎም ለፍርድ ቤት ያሳወቀበትን ደብዳቤም ችሎቱ እንዲሰጣቸው ቢጠይቁም ዳኛው ይህ ደብዳቤም ለእናንተ ሰጥተን በተለያዩ መንገድ ማህበራዊ ሚዲያ ላይ ቢወጣም ዜጎች በፍትህ ስርዓቱ ላይ ያላቸው ተስፋ ጨርሶ የሚጠፋ ስለሆነ ከፍርድ ቤት ውጪ መውጣት የለበትም ሲሉም መልሰዋል። አቶ ዮሐንስ ቦያለው በበኩላቸው የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በእሱ ጀርባ ያሉት የመንግሥት ተቋማት ናቸው ሲሉም፣ አቶ ክርስቲያን ታደለ ደግሞ ስዩምን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶም ቁሙ ተነሱ ሲለን ያድራል። የራሳቸውን መንግሥት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚውለውን ግለሰብ ማቅረብ ነበረበት። ከእኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ሲሉም አክለዋል። በተያያዘ ዜና ከሳምንት በፊት የፌዴራል ፖሊስ የቅሊንጦ ማረሚያ ቤትን በውድቅ ለሊት ጥሶ በመግባት በሽብር ወንጀል ተጠርጥረው የተከሰሱ እስረኞችን ሜዳ ላይ አንበርክኮ እንዳሰራቸውም መዘገባችን ይታወሳል። ይህንን የሚዲያችንን ዜና መሰረት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ማረሚያ ቤት ድረስ በመሄድ ስለተፈጠረው ሁኔታም እያጣራ መሆኑን ምንጮች ለሚዲያችንም ገልጸዋል። ይህ በእንዲህ እንዳለም የመንግስት ኃይሎች የፖለቲካ ቁማሩ ተጋለጠ ሲሎም ጀዋር መሐመድና የፋኖ ኃይሎች በዶክተሮች ተቃውሞ ታከው ቤተ መንግስት ሊገቡ ነው ሲሉም ከሰሱም። የጤና ባለሙያዎች ጥያቄ ማንሳታቸውን ተከትሎም ጀዋር መሐመድ ከፋኖ ኃይሎች ጋር በርካታም የስልክ ልውውጦችንና የዙም እንዲሁም የዋትሳፕ ስብሰባዎችን እያደረገ ነው ሲሉ የመንግስት አካላቶች ከሰሱም። ሁሉም መረጃዎች እጃችን ገብቷል ሲሉም አስፈራርተዋል። ጀዋር ይህን እድል መጠቀም አለብኝ በሚል በሀገር ውስጥና ከሀገር ውጭ ከሚገኙም ተቃዋሚዎች ጋር መክሯል ሲሎም የመንግስት ባለስልጣናት ከሰውታል። በምክክራቸውም የሐኪሞችን እንቅስቃሴም ብዙም ጠቃሚ ስላልሆነ ከፍ ወደ አለም ህዝባዊ አመፅ መቀየር አለብን የሚል አጀንዳም አንስተዋል ሲሎም የመንግስት ኃይሎች ይከሳሉ። ጀዋር ባደረጋቸው ስብሰባዎች ተቃውሞ በዋናነት ከኦሮሚያና ከአማራ መመራት አለበት ብሏል ሲሎም የመንግስት ኃይሎች ተናግረዋል። እሱ እቅድ መሰረት የሐኪሞችን ጥያቄ ወደ ህዝባዊ አመፅ ከፍ በማድረግ በታጣቂዎችም እንዲደገፍ እናደርጋለን ብሏል ይላሉ የመንግስት አክቲቪስቶች። ለዚህ እቅድም አቀጣጣይ ነዳጅ ያስፈልጋል ሲሉም ጀዋር መሐመድ እንደተናገረ አድርገው ይህንን መረጃ ያቀርባሉም። ጀዋር መሐመድ ለዚህ አቀጣጣይ ነዳጅ ብሎም ያቀረበው የተባለው ሀሳብ ከታጣቂዎች ሐኪሞች መስዋዕት ማድረግ የሚል ነው ይላሉ የመንግስት ኃይሎች። ይህም በትጥና መልኩ አባቶርቤ የተባለው ቡድን መጠቀም ነው ሲሉ የመንግስት መንግስት ኃይሎች ይከሳሉ። ሐኪሞቹ በብሔር ኦሮሞና አማራ መሆን እንዳለባቸው ጀዋርና መሰሎቹ ተስማምተዋል። ከኦሮሞና ከአማራ ሐኪሞች ከተገደሉ በሁለቱ ክልሎች እሳት ይቀጣጠላል ብለው ተስማምተዋል ሲሉ የመንግስት ኃይሎች የነጀዋርን እቅድ አጋልጠናል ሲሉ የህዝብን ጥያቄ የመፍራት ፕሮፖጋንዳቸውን እየነዙ ይገኛሉ። እናም የሐኪሞችን ጥያቄ ታዝሎ ስልጣን ለመቆናጠጥ የሚደረገውን ሴራ አሁንም ደም ለማፍሰስ ዝግጅቱ ደርቷል ሲሉም የመንግስት ኃይሎች የእምጄን ለአብይም ሰጥተዋል። የጤና ባለሙያዎች ጥያቄያቸውን ከጠላፊዎች መጠበቅ ያለባቸው ሲሉም አስጠንቅቀዋል። ከፍተኛውን ጥንቃቄ ማድረግ አለባቸውም ራሳቸውን ካልተገባም እንቅስቃሴ ማቀብ አለባቸው ሲሉ የዶክተሮችን ድምፅ ለማፈን ሞክረዋል። መንግስት ጥያቄያቸውን ለመመለስ ዝግጁ መሆኑን እየገለጸ ነው። ለፖለቲካ ነጋዴዎች ሲባል ውድ ሐኪሞች ህይወታቸውን አትሰዉ ሲሉም የመንግስት ኃይሎች በሐኪሞች ትግል ላይም ቀልድ ያዘለ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ግን የመንግስት ኃይሎች በመግለጫቸው ይህንን ይበሉ እንጂ ዶክተሮች በየሀኪም ቤቱም በወታደር እየተጠበቁ መሆኑም ተነግረዋል። መንግስት ለዶክተሮች ምላሽ ከመስጠት ይልቅ ሀኪሞችን በወታደር ማስፈራራትና የዳቦ ጥያቄያቸውን ወደ ፖለቲካ ጥያቄ በማዞር ትግላቸውን ለማዳከም እየሞከረ ነው። አሁን በቀጥታ ከአማራ ክልል የጦር ግንባር ወዳገኛቸው ሰበር ዜናዎች አልፋለሁ። በቅድሚያም ሻለቃ አዛዥን ጨምሮ በርካታ ወታደሮች ተማረኩ። አማራ ፋኖ በጎጃም ሶስተኛ ክፍለ ጦር ቤት ወደዳ እያሉ መኮንን ብርጌድ በትላንትናው ዕለት ባደረገው ትንቅንቅ በርካታም የአገዛዙ ወታደሮችን ሲደመሰስ በርካቶችን ደግሞ ማቅሰሉን የተቋሙ ኮሚኒኬሽን ጉዳዮች መምሪያም አሳውቋል። በዚህ ውጊያ ሙትና ቁስለኛ ከሆኑ ወታደሮች በተጨማሪም አንድ ሻለቃ አዛዥን ጨምሮም በርካታ ወታደሮች መማረካቸውም ታውቋል። ይህ በእንዲህ እንዳለም ትጥቅ ሊያስፈት የመጣው ትጥቁን ፈቶም አስረክቦም ተመልሷል። በትላንትናው እለት የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ መብረቁ ሻለቃና፣ ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ ዘጠኝ ሰዓት ላይ ትጥምር ጥምር ማጥቃት በብልጽግና ኃይል ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረስ ሲችሉ ዘጠኝ ጥቁር ክላሽ ብዛት ያለው ተተኳሽ የወገብ ትጥቆችና ወታደራዊ ሻንጣዎች ተማርከዋል የብልጽግና ኃይል የማህበረሰቡን ትጥቅ አስወርዳለሁ ብሎ ከአዴት ተነስቶም ወደ አብካ ማርያምና ቦሻ ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮን በመግባት ዝርፊያም እየፈጸመ በነበረበት ሰዓት ነው መብረቁ ሻለቃና ደጉ በላይ ሻለቃ ከመቅጽበት ተወርወ ተዘውረው በመድረስ አብካ ማርያም ላይ የብልጽግናን ኃይል አፈር ከድሜ የሚያስበሉ። ይህ በእንዲህ እንዳለ አድማ ብትናና መከላከያ ሰራዊቱ በባህር ዳር ስቴዲየም ከፍተኛ ተቃውሞ ገጠማቸው። ይህ ትውልድ መከላከያ ፊት ቆሞ ፋኖን የሚያወድስ የሚያሻግረውን የሚያውቅ ነው። ይህንን ትውልድ ማንም አያሸንፈውም፣ ምክንያቱም በአማራነቱ ቆርጦ ተነስቷልና። አሁን በቀጥታ ከወሎ ግንባር ወደ ተገኙ ሰበር ዜናዎች አልፋለሁ። በቅድሚያ ባለሸረጡ ክፍለ ጦር አራሪት ከተማን ተቆጣጠረ። የአማራ ፋኖ በወሎ ቤት አማራም ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እድሪስ ጉደሌ የሚመራው ባለሽርጡ ክፍለ ጦር ባንዳ ሚሊሻን ሀይልንና ወዳደር ሚሊሻን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሮ ወረዳ 025 ቀበሌ አራሪት ከተማን ሙሉ ለሙሉ በመቆጣጠር ጠረ ቀጠናውን ተረክበዋል። በዛሬው ዕለት ከጠዋቱም 12 ሰዓት የከተማዋን መውጫና መግቢያ በሮች ወጥሮ በመያዝ ወዳደር አድማ ብተናና የባንዳውን ስብስብ ሚሊሻዎችን ሙትና ቁስለኛ ማድረግ ተችሏል ሲሉም የፋኖ ኃይሎች ገልጸዋል። በዚህ አውደ ውጊያም ይህ የባንዳ ጥርቅም የነበረበትን ካምፕ ትቶ ወደ ሀራ ከተማ ሲፈረጥጥ በርካታ አልባሳት፣ የደረት ትጥቆችና ሬሽን መማረክ ተችሏል ሲሉም የፋኖ ኃይሎች ገልጸዋል። መዳረሻውን ድል ና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮም ይቀጥላል ሲሉ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሸረጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጿል። ይህ በእንዲህ እንዳለ በሌላ የወሎ ግንባር የብልጽግና የህዝብ መድረክ ተበተነ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር በአርበኛ ኮማንዶ ብርሃኑ አሰፋ ዘንዶ የሚመራው ጠራሪ ክፍለ ጦር በቅሎ ማነቂያ ከተማ ላይ ሊካሄድ የነበረውን የብልጽግናን የህዝብ መድረክ እንዳይካሄድ አድርጎታል። በትላንትና ሁለት የክልሉ ሰላምና ደህንነት ምክትል ቢሮ ኃላፊም ሌሎችንም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡን ቤት ለቤት አስገድዶም በማስወጣት ውይይት የተጀመረ ሲሆን፣ ይህ መረጃም የደረሳቸው የጠራሪ ንበልባሎች ተመስገን ሻለቃም አንድ ሻምበል የፋኖ ኃይል ደርሶም የጥበቃ ከለላ ሲሰጥ በነበረውም የአገዛዙ ሰራዊት ላይ ውጊያ በመክፈት አምስት ሙትና ከ19 በላይ ቁስለኛን በማድረግ ውይይቱን እንዲበተን አድርጓል። ውይይቱ ባይቋጭም የተጀመረ ሲሆን ከማህበረሰቡ ዘንድም ጠንከር ያለ ሂስና ተቃውሞም ሲሰነዘር ቆይቷል። እናንተ መከላከያ ናችሁ ወይስ የብልጽግናውን በራስ ጠባቂም ነፃ የሚያወጡን የእኛው ልጆች ናቸው ፋኖዎች እንጂ የራሳችን ህዝብ ላይ አፈሙዝ ያዞረ መከላከያ ለሆዱ ያደረ አድማ ብተናና ሚሊሻም አይደለም። እናንተ የመንግስት ባለስልጣናት ትላንትም የአማራውን የቁርጥ ቀን ልጅ የነበረውን ጀኔራል አሳምነው ነው ጽጌን አስበላችሁ አሁንም ፋኖቻችንን ልታስበሉ ነው የሚል ጠንከር ያለ ተቃውሞም ሲሰነዘርባቸው ቆይተዋል። የመንግስት አጎብዳጅ ባለስልጣናትም ይህ ተቃውሞ እንዲሰነዘር ያስተባበረውን አቶ አለሙ የተባለ ግለሰብ ነው በማለት በፊት መምህር የነበረም አሁን በንግድ ስራ ላይ የሚተዳደር የበቅሎ ማነቂያ ከተማ ኗሪም አፍነው ወስደውታል የክልሉና የ ዞን ባለስልጣናትም ዓላማቸውን ሳያሳኩም ወደ ወልዲያ ከተማ ታጅበው ተመልሰዋል። በዚህ የተናደደው የብልጽግናውን በራስ ጠባቂም የብርሃኑ ጁላ ሰራዊትም ደገኞችና ዳገት የተባለም ቦታን በሞርተር ሲደበድብ ንጹሐን እንስሳት ላይም ጉዳት አድርሷል። በተያያዘ ዜና በትላንትና ሁለት አመሻሹን አራት ሰዓት ተኩል አካባቢ ጥራሪ ክፍለ ጦር ትዕግስቱ ሻለቃ የግዳን ወረዳ መቀመጫ የሆነችውን ሙጃ ማርያምን ትንሽ ቁጥር ያላቸው ፋኖዎች ወደ ከተማው ሰርገው በመግባት ተኩስ በመክፈት ብዛት ያላቸውን የብልጽግና ሚሊሻዎችን አኩስለው የአገዛዙን አመራሮች እረፍት የመንሳት ስራም ሰርተው ተመልሰዋል። በዘመቻ አንድነት ወሎ ቤተ አማራ የአማራ ፋኖ ወሎ በተጠናከረው ዘመቻ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እድሪስ ጉደልም የሚመራው ባለሽርጡ ክፍለ ጦር ቀደም ብለን እንደነገርናችሁ የብልጽግናውን በራስ ጠባቂ የብርሃን ጁላን ሰራዊት ላይም ድል ተቀናጅተዋል። ከጠዋቱ ተኩል አካባቢ በደቡብ ወሎ ዞን ወረባቦ ወረዳ ልዩ ቦታው በከክሳ ከተማ የባልሽርጡ ክፍለ ጦር አራት ሻለቃ ከተማ ውስጥ በባጃጅ ሰርገው በገቡ አንድ ቲም የዙፋን ጠባቂውን ሰራዊት ወዳደር አድማ ብትና ኃይልን ሙትና ቁስለኛ ማድረግ ችለዋል። በዚህ ድንቅ የሆነም ሰርጂካል ኦፕሬሽን አስራ ሁለት ወዳደር አድማ ብትና ሙት ሲሆን ስምንት ዙፋን ጠባቂው ሰራዊት የተደመሰሰ ሲሆን ብዛት ያለው ቁስለኛም በተሽከርካሪም በመያዝ ወደ ቢስቲሚ ወደ ቱሪስት ፈርጥጧል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ የአማራ ፋኖ አንድነት በጎንደር የንስር በለሳ ምቅጣው እጅጉ ክፍለ ጦር በበለሳ ቀጠና በአምስት ቦታዎች ውጊያዎችን እያደረገም ይገኛል። የክፍለ ጦሩ አካል የሆነችው ነበልባል ብርጌድና የክፍለ ጦሩ ቃኝ እንዲሆን እንዲሁም መሐንዲስ አባላት ሀይባሽካ ከተባለ ቦታ በአሳሳ ላይ የነበሩ የሚሊሻ አባላት ላይ በደፈጣ ድባቅ መተዋቸዋል። ሚሊሻዎቹ ተኩስ መክፈታቸውን ተከትሎም በተጀመረው ውጊያ ሁለት የሚሊሻ አባላት ተገድለዋል፣ ሶስቱ ደግሞ በፋኖ ኃይሎች ተወስደዋል። በዚህ ቀጠና ደንጎራ በተባለው ቦታም ተመሳሳይ ውጊያ የተደረገ ሲሆን ስድስት የሚሊሻ አባላት ተደምስሰዋል። ቁጥራቸው በውል ያልታወቀም ቆስለዋል፣ መሳሪያም ተማርኳል። በቀጠናው ሐሙሴት አቅራቢያም ሁምር ሸረቆ ላይ በሚኒልክ ብርጌድ እና በፊት አውራሪ ጉልላት ጸጋ ብርጌድ በተፈጸመ የደፈጣ ጥቃት በአራት ተሽከርካሪዎች ሲንቀሳቀሱ የነበሩም የአገዛዙ ኃይሎች ክፉኛም ተመተዋል። 11 የአገዛዙ ኃይሎች ሲደመሰሱም በርካቶች ሙትና ቁስለኛም ሆነዋል። በአካባቢውም ለሰዓታት የቆየ ውጊያም ተደርጓል። በመጨረሻም ከውጭ ያገኟቸውን መረጃዎች ላጋራችሁና ላብቃ። ፓኪስታን ሶስት የጦር ሰፈሮች ላይ ህንድ ጥቃት አድርሳለች ስትል ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ፓኪስታን ሶስት የጦር ሰፈሮች ላይ በሰው አልባም አውሮፕላኖችና ሚሳይሎች ጥቃት አድርሳለች ስትል ህንድን ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር ሀገሪቷ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛቶች በሚገኘው ፓንታንኮት የጦር ሰፈሮች ላይ ፓኪስታን የሞከረቻቸውን ጥቃቶች አክሸፍ ያለው ሲልም ገልጿል። በህንድ ቁጥጥር ስር በምትገኘው የካሽሚሯ በአምጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና መብራት መቋረጦም ተዘግበዋል። የፓኪስታን የመከላከያ ሚኒስትር ከጥቃቱ ጀርባም እጃቸው እንደሌለበት ለቢቢሲም ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም። ጥቃት አድርሰን ደግሞ አንክድም ሲሉ ከአዋጅ ፍ ለቢቢሲም ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷን እንዲሁም ኢስላምባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችው ሙከራን ማክሸፉን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኙ ካሽሚር ውስጥ የሚገኙ ኢላማዎች ላይም ጥቃት መፈጸሟን ተከትሎም ፓኪስታን ድርጊቱ ሌላ ጥቃት አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎም የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍንም ጥሪ አቅርበዋል። በድንበር አካባቢ የሚፈጸመው ጥቃት የኒኩለር ጦር መሳሪያ ባለቤቶቹ ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋትንም ፈጥሯል። ይህም ከሁለት አስር ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎም ተወስዷል። ይህ በእንዲህ እንዳለም ሩሲያም ናዚን ያሸነፈችበትን ቀን እያከበረች ትገኛለች። ሩሲያ ናዚን ያሸነፈችበትን ሰማንያኛ ዓመቷን የድል በዓልን እያከበረች ነው። ሩሲያ በሁለተኛው የዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበትን ሰማንያኛ ዓመት የድል በዓል በመዲናዋ ሞስኮም አደባባዮች በተለያዩ ወታደራዊ ስነ ስርዓቶች እንዲሁም የጦርነቱ ሰማዕታትን በማሰብ በማክበር ላይ ናቸው የሚገኙት። በሺዎች የሚቆጠሩ ወታደሮች ወታደራዊ ተሽከርካሪዎችም በወታደራዊ ሰልፍ አደባባይ ወጥተዋል። በተጨማሪም ሩሲያውያን ሀገራቸው በሶስት አውደ ውጊያዎች ናዚን ድል ባድረገችባቸው በሚያደርጋቸው ወቅት የተሰዉ ቤተሰብ ዘመዶቻቸውን ፎቶን በመያዝ ወደ አደባባይ ወጥተው ሰማዕታቶቻቸውን እየዘከሩ ይገኛሉ። በዚህ የአደባባይ ትርኢትና የማሰብ ስነስርዓት ላይ የበርካታ ሀገሮች መሪዎችም ተገኝተዋል። ኢብራሂም ትራውሬን ጨምሮ የኢትዮጵያው ፕሬዚዳንት ታያዝ ቀስላሴም በቦታው ተገኝተዋል። አድማጮች፣ ለእለቱ ብታደምጧቸው ብዬ ያዘጋጅላችሁ አጫጭር የዜና ዘገባዎችን ይመስላሉ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ይህንን ቪዲዮ ላልተመለከቱም ወዳጅ ዘመ ወዳጆቻችሁ ቪዲዮውን ሼር ማድረግ እንዳትረሱ፣ እንዲሁም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ አስተያየት፣ በዜናዎቻችን ላይ እንዲሁም ምን ይጨመር ምን ይቀነስ የሚሉትን ከዛም ባለፈ ደግሞ በዜናዎች በተሰሩ ዘገባዎች ላይም ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር እንድታስቀምጡልን እንጠይቃለን። ለዛሬ ያስኩላችሁን እዚህ ጋር አበቃው። በሌላ ዘገባ እስካገኛችሁ ቸረስ ሰማን።